በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወረዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ እግዚአብሔር ብዙ ምሕረት፣ ብዙ ጸጋ፣ ብዙ በጎነት፣ ብዙ ፍቅር የሰጣችሁ የምሕረት የሰላም ልጆች ብሩካን ሁላችሁ ፍጹም የሆነ ቸርነቱ ፍጹም የሆነ ምሕረቱ ፍጹም የሆነ በጎነቱ የሚጠብቃችሁ ከክፉ የጠበቃችሁ መስቀል ላይ በተሰቀለ ጊዜ ዳ ሲከፍል ዳ የተከፈለለት የዳን ሕዝብ ያደረገን ያረጋችሁ እግዚአብሔር ልጆች ሁላችሁም እንደምንቆያችሁ ሁሉን የሚችል አምላካችን እግዚአብሔር ክብር ምስጋና ይግባው። ተወዳጆች እንግዲህ ሰሞኑን ከ21 እስከ 2 እስከ 21 ማታ በቀጥታ ስርጭት ወልቂጤ ከተማ ሄደን በጊዜያዊ ስቱዲዮ አቋቁመን የእመቤታችን ቅድስት ድንግል ማርያምን ቤተክርስቲያን ለማስፈጸም ትንሽ ፈንድራይዚንግ እናደርጋለን። እንግዲህ ትልቅ ቤተክርስቲያን ትልልቅ ልጆችን የወደደችው ወላዲያ ይላፍ የሆነች ብዙዎችን የወለደች ብዙ አገልጋዮች የእናንተ በረከቶች የሆኑ እነኪነ ጥበብ ወልደ ቂርቆስን እኛን፣ ሌሎችንም ደግሞ ብፁዕ አቡነ መልከ ጼዴቅን ሌሎችንም አባቶች መነኮሳት፣ እናቶች እንዲሁ ዘማሪያን፣ አገልጋዮችን ሁሉ የወለደች ቤተክርስቲያን ናት እና ቤተክርስቲያኗ የተሰራሽ ነው መስታወት ብንገዛላት፣ ምንጣፍ ብንገዛላት፣ ተሰባስበን አንድ ነገር ብናደርግ በዚህ ጾም በረከት ብንካፈል ብለን አስበን ይህን ስራ ሰርተናል። አሁን ዛሬ ግን የምናገረው አንድ ወንድም አይፎን ሲክስቲ ፕሮማክስ ስልክ ሰጣቸዋል ብሎ አሜሪካን አገር ስልኩ አልተገዛም፣ ግን ያወጣው ሲደርስ ለሚደርሰው ሰው በአዘራሻ በኩል ስልኩ እንዲደርስ ሆኖ ነው የሚላክለት፣ የሚስተካከለው አንዱ እጣ አንድ ሺ የኢትዮጵያ ብር ነው የሚሸጠው። አስር እጣ ገዛ፣ አስር ሺ ብር የሰጠ ሀያ ሺ የሰጠ ሃምሳ ሺ የሰጠ ሃምሳ እጣ ይኖረዋል ማለት ነው እና እጣውን ስትገዙ በስልክ ቁጥሬ በኩል ስታሳውቁኝ ለእናንተ ቁጥሮቹን ዝርዝር እልክላችኋለሁ። ይህም በማድረግ ሁለት ስራ ትሰራላችሁ። ቤተክርስቲያንን ታግዛላችሁ ማለት ነው። የኛ ቤተክርስቲያን የኛ እናት። ይህም በቤታችን ቤተክርስቲያን የምንሰራው መንፈስ ቅዱስ እናንተንም ዘራችሁን የሚባርክ የ913 4386 ስልክ ነው። የምትገዙ ከሆነ አድራሻውን አስቀምጥላችኋለሁ። አካውንት የምታስገቡበትን የቤተሰቱን አካውንት በዚያ እኔም ቁጥሩን በምትልኩልኝ በዋትሳፕ ቴሌግራም፣ ቫይበር በኩል ልክላችኋለሁ። እግዚአብሔር ባርካችሁ። የእግዚአብሔር ልጆች፣ መጽሐፍ ቅዱስ ስንገልጥ ሉቃስ ወንጌል ምዕራፍ አንድ ቁጥር 14 ላይ በመወለዱ ብዙዎች ደስ ይላቸዋል፣ ለአንተም ደስታና ተድላ ይሆንልሃል የሚል ቃል አለ። ይሄ ቃል የታላቁ መልአክ የቅዱስ ገብርኤል ቃል ነው። መልአኩ ለዘካርያስ ለካህኑ ብስራት ሲያበስር ልጅ እንደሚወልድ ወንድ ልጅ እንደሚወልድ ጸሎቱን እግዚአብሔር እንደሰማው እና የሚወልደው ወንድ ልጅ ደግሞ የጌታን መንገድ የሚጠርግ እንዲሁ ደግሞ መንፈስ ቅዱስ የሚሰራበት ናዝራዊ መሆኑን እያስረዳው ባለበት ሳት የተናገረው ቃል ነው። ዮሐንስ በመወለዱ ብዙዎች ደስ ይላቸዋል። እርግጥ ነው። ዮሐንስ በመወለዱ የከፋቸው፣ የተናደዱ፣ የተበሳጩ አሉ። ዮሐንስን ያስገደሉ እነ ሄሮዲያዳ በዮሐንስ መኖር ስላልተደሰቱ ነው። ግን የሚበልጠው ሰው በዮሐንስ መጥምቅ መወለድ ተደስቷል። ምክንያቱም ደስ የሚያሰኝ አገልግሎትን ያገለገለ ነቢይ ነበረ። የእስራኤል የመጨረሻው ነቢይ ክርስቶስ መምጣቱን እንደሚገለጥ እንደሚመጣ የተናገረ የመጨረሻው ነብይ። ከዛ በኋላ መጣ ተገለጠ የሚሉ ሐዋርያት እንጂ ሌላ አዲስ ነብይ ስለ መሲህ የሚናገር ነብይ ቤተክርስቲያን አትፈልግም፣ ዓለምም አላስፈልጋትም። ምክንያቱም ከዮሐንስ በኋላ አዳኙ ተወልዶ ተገልጦ በዮሐንስ ምስክርነት የእግዚአብሔር በግ ከዓለም ጋር ተዋውቋል እና አገልግሎቱ ለሰው ልጅ ደስ የሚያሰኝን የምስራቸው ወንጌልን ሰዎች ሊሰሙ ስለሆነ ራሳቸውን እንዲያዘጋጁ ልባቸው እንዲቀና ንስሐ እንዲገቡ የጌታን መንገድ እንዲያስተካክሉ ያደረገ ነው። ዮሐንስ ውስጣችን ድረስ ይገባ አገልጋይ ነው። የሰው ልጅ ማዕከላዊ ስፍራ ልባችን ላይ ያለው ስፍራ እንዲስተካከል አጥብቆ የመከረ ያገለገለ ሰው ነው። ብዙዎች ዮሐንስ መጥምቅ ይሉታል፣ ግን ዮሐንስ አናጺም ጭምር ነው። ደልዳይ ጭምር ነው። መንገድ ሰራተኛም ጭምር ነው። አጥማቂ ብቻ አይደለም። እውነት ለመናገር የሰው ልጅ ልብ ውስጠኛ ክፍል ውስጥ ያለው ተራራ እንዲናድ ያስተማረ፣ ደጋግሞ የተናገረ ዮሐንስ ነው። ተራራው ዝቅ ይበል ብሎ የጮኸ። ምክንያቱም ሰው ልቡ ላይ ያለው ተራራ ካልተናደ፣ ልቡ ላይ ያለው ድንጋይ ካልፈረሰ የእግዚአብሔር መንግሥትና የእግዚአብሔር ሐሳብ ሊገባው አይችልም። አንዳንድ ሰው የእግዚአብሔር ቃል መፈጸም ከባድ ነው ል ሲል ትሰማላችሁ አይደል? የእግዚአብሔርን ቃል መፈጸም ያለውን ማድረግ ከባድ ነው ይላል። ለምን መሳች? ከባድ የሚሆነው ቃሉ አይደለም። ከባድ የሆነው ልብ ውስጥ ያለው ድንጋይ ነው፣ ሰው ልብ ውስጥ ያለው ተራራ ነው የእግዚአብሔርን ቃል ከባድ አድርጎ የሚያሳየው። የእግዚአብሔርን ቃል ከባድ አለመሆኑንና በእውነትም መንፈስ ቅዱስ አጋዥነት በረድኤተ መንፈስ ቅዱስ ቀላል ሕይወት እንደሆነ የምናውቀው ስንኖረው ስናደርገው ነው ስንታዘዝ ነው። ለምሳሌ ስምኦን ጴጥሮስ ባህር ላይ ጌታ ሲራመር ያት ወና ወደ እኔ ብሎት ነበር። እንዴት ወደ አንተ በመጣ እንዴት ሊሆን ይችላል? ውሃ እኮ በረግጥ ግራቪቲ ያለ መስጠም ይኖራል ምናምን ብሎ ሂሳብ አልሰራ እና አለው እሺ አለ። እግሮን አነሳ ከጀልባ ወደ ውሃው ማለት ተራመደ እኮ ነው የሚለው። የተወሰነ ማይል ተራምዷል። በኋላ ነው መጠራጠር ሲጀምር መስት የሚጀምረ ግን የተወሰነ ማይል የተራመደው አምኖ ነው። በቃ እናለው ይሻል የእግዚአብሔር ቃል አምነ ስናረገው ይሆናል ቀላል። የእግዚአብሔርን ቃል ግን በሂሳብ ስናረገው፣ በስንፍና መነጽር ስናየው፣ ተቀምጠን ስናየው፣ እማሳን ፈጽመው ስንገምተው ግን ተራራ ነው። ያ ያ ተራራ ደግሞ ልብ ውስጥ ነው ያለው ልብ ውስጥ ነው እና ዮሐንስ ያንን ከባድ ተራራ ያፈረሰ አገልጋይ ነው። በእሱ መወለድ ብዙ ሰዎች ደስ ብሏቸዋል። ደስ ብሎና እንግዲህ እንደ ዮሐንስ መጥምቅ በመኖራችን ሰዎች በኛ የሚደሰቱ ያደርገን ላቸው እኛ ቤታችን ስንገባ ልጆቻችን የሚጠመጠሙብን ከትከሻችን ላይ የማይወርዱ የደስታ ምንጮች ያደርገን። ሰው እንደዚህ የሚሆነው ዝም ብሎ አይደለም። ሲገባ ስልካቸውን የሚደብቁ በራቸውን የሚቆልፉ እንደተኙ አውቀው የሚያንኮራፉ የውሸት ሳይተኙ ሰውዮ ሲገባ ቤት ለምን መጣ የሚል መልት የሚሰጡ አሉ። እንዲህ አይነት ሰው አለ፣ በመግባትሽ መጣሽ ደግሞ የሚሉ ወይም ልጆቻችን ወደ ቤታቸው ሲመጡ፣ የአንዳንድ ሰዎች ልጆች ቤታቸው በመምጣታቸው እያዘኑ የሚመጡ ለምን ቤት መጣው የሚሉ ቤት ውስጥ ደስታ ከመጥፋቱ የተነሳ የወላጆች የእርስ በርስ ግጭትና ባይጋጩ እንኳን የፊታቸው ጥቁራት በጣም አስጨናቂ ቤተሰብ ያላቸው ልጆች ወደ ቤት መምጣት የማይፈልጉ። ለምንድን ነው? እነዛ ወላጆች ለነዛ ልጆች ደስታ መሆን ስላቃታቸው። ደስታ መሆን የሚችል ወላጅ እንዳልኳቸው በሩ ሲከፈት የውሻ አገልገሎች ጌቶቻቸው ሲመጡ እንደሚሆኑ ሕፃናቶቹ የሚሆኑት በደስታ እናትዮዋ በመኖሯ በቤት በመዋሏ ልጆች ደስ ይላቸዋል። አባትዮ በመዋሉ ልጆች ደስ ይላቸዋል። ባሏ ብሎ ስለዋለ ደስ የሚላት ደስ የሚላት ከቤት ባይወጣ ደስ የሚላት ሲቀመጥ፣ ሲንቀሳቀስ፣ ሲያገለግል፣ ሲሰራ ወይም ደግሞ ሲጫወት ቤቱ ሲውል ቢውል ደስ የሚላት ሚስቱ በመኖሯ ደስ የሚለው እሷ ከሌለች ቤት ውስጥ መግባት እስኪያስጠላው ድረስ የሚስቱ መገኘት ቤቱን በደስታ የሚሞላለት ብዙ አባወራል አለ አያችሁ። ለብዙዎች ደስታ የሆኑ ቤተሰቦች አሉ። የሰፈሩ ሰው ሌላ ቦታ ስራ ቦታ እንኳን ሄዶ ሲመለስ የጠፋብን የሚለው ሲያው ደስ የሚትበቃዎቹ ጎረቤቶቹ ደስ የሚላቸው፣ ባለሱቆቹ ሲያው ደስ የሚላቸው ሰዋል። ያ ሰው ከእግዚአብሔር ጋር በመስራት በቅንነት ልቡ የተገነባ መንፈስ ቅዱስ የሚሰራበት ሰው ምልክት ነው። እግዚአብሔር ልጆች፣ አንድ ቦታ ሁለት ሱቅ አለ ጎን ጎንና ጎንና አንደኛው ሁለቱም ሱቆች ናቸው። ግን ብዙ መኪናዎች የሚቆሙት አንደኛው ሱቅ ላይ ነው። ብዙ መኪናዎች ይቆማሉ። ግን መኪናዎቹ የገዙ ብቻ እንዳይመስላቸው የሚቆሙት ያንን ባህል ሱቁን ሰው ሰለምንማለት ሁለቱም ወጣቶች ናቸው፣ የሚሰሩት ያኛው ባለሱቅ ቤት ግን ሰው የሚገባ የለም። እና ምን እላለሁ እኔ ሳልፍ፣ በዛ የጨለማና የብርሃን ልዩነት ነው የምለው። አንደኛው ቤት ውስጥ ብርሃን አለ። ቤቱ ብርሃን ያለው በመብራት እንዳይመስላችሁ፣ በመንፈስ ቅዱስ ብርሃን፣ የቅንነት ብርሃን። ያ ወጣት ያ ሱቁን የሚሸጥ ወጣት ያለው የልቡ ብርሃን ሁሉም ሰላም፣ ትልቁም ትንሹም ሰላም ይለዋል። የሚያልፈው የለም ይታፈራል። ትልቁ ሰው ያፍረዋል። ትልቁ ሰው ይወደዋል። ሕጻናቶች ይወዱታል። ሰፈሩ በሩ ላይ ውሾች አሉ። እዛኛው ቤት ላይ ውሻ አይደለም ሰው ዝር አንዳንዴ ነው ገባ ወጣ የሚለው ሰው። ማለት ሁለቱም ሰዎች ናቸው፣ ሁለቱም ሱቅ አላቸው፣ ሁለቱም ወጣቶች ናቸው። ምንድን ነው ልዩነታቸው? ይውላቸው በሰው ዘንድ ለሰው ደስታ ሆኖ እግዚአብሔር የሰራው በቅንነቱ በመልካምነቱ በጦርነቱ ሰው ወዳጅ በመሆኑ የሰው በረከት የሆነ ሰው አለ በመኖሩ ደግሞ ምነው ምነው ኖረ የሚሰኝ ሰው እንዲህ በጓሮ ከጀርባው የሚለው ከፊት ለፊቱ መቼም ማንም እንደዚያ አይለውም ሰው ግን ለምን ኖረ ምን ያደጋል ባልኖረ ባላየሁት የሚባል ሰውም ደግሞ ዮሐንስ እንደዛ አልነበረም ዮሐንስ ለብዙዎቹ ደስታ ነበረ ። ቤተሰቡንም በሱ ተደስተዋል። ለመወለዱ ደስ ይላችኋል። ኤልሳቤጥ ደስ ይላታል። አንተ ደስ ይላል። ቤታችን ቅድስት ማርያም ደስ ብሏታል። በዮሐንስ መወለድ በተራራማው ሀገር ምን እንደተፈጠረ ታውቃላችሁ? በዮሐንስ መጸነስ ምክንያት እና እንደዚህ አይነት የበረከት ሰው እግዚአብሔር ያርጋችሁ። የመወደድ ጸጋ በእናንተ መኖር ደስታ፣ የደስታ መንፈስ ቤቱን የሞላ ጸግ ሞላ ጸጋ ይስጣችሁ። የጌታችን የሱስ ክርስቶስ መንፈስ ነው ይሄን የሚያደርገው ፣ ግን እሱ ደግሞ ለቅኖች ነው የሚሰጠው ለቅኖች መንፈሳቸው ለቀና፣ ሁሉም በቅን ለሚመለከቱ ለነዚህ ለነዚህ ነው። እነሱ ካሉ ትምህርት ቤቱ ይሞቃል፣ ያስደስታል። እነሱ ካሉ ስራ ቦታው ደስ ይላል። እነሱ ካሉ ቤተሰብ ደስ ይላል። እነሱ ካሉ አገሩ ሰፈሩ ደስ ይላል። ምሽቱ ደስ ይላል። ቀኑ ደስ ይላል። ስብሰባም ካለ እነሱ ካሉ ደስ ይላል። በቃ እነሱ ይኑሩ ይኑሩ። ሰው ሁሉ እጁን አንስቶ ይመርጣቸዋል። እጁን አንስቶ ይሾማቸዋል። አብሯቸው ይሆናል። በሐዘናቸው ቀን በሐዘኑ ቀን ከእነሱ ጋር እንዲሆን ይሆናል። የደስታ ምክንያት የሆኑ ሰዎች ያድርጋችሁ፣ የእግዚአብሔር ልጆች ያድርጋችሁ። ያ ፍጹም የእግዚአብሔር ሰላም በትከሻቸው ላይ ሲያዘር ሰዎች ያም ፍጹም የጌታችን መልክ ያሳያሉ። የኢየሱስ ክርስቶስን ውበት ያሳያሉ። ኢየሱስ ክርስቶስ ደስታ ነበር። እሱ ሲያስተምር ልቡ የማይነካ ሰው አልነበረም። እሱን እያየ ሰላም የማይሰማው ሰው አልነበረም። እሱን እየነካ የማይድን ሰው አልነበረም። እሱ ባለበት ቤት ከተማይቱ በር ላይ ትገኝ ነበር ይላል እግዚአብሔር ቃል። ከተማይቱ በር ላይ ነቅላት መጣ ነበር። እሱ ካለ ከተማይቱ ሁሉ የገባበት ቤት በር ላይ ትገኝ ነበር። ምን ያህል የደስታ የሰላም የፈውስና የበረከት ምንጭ እንደነበር ተመልከቱ። በሱ መኖር ሰላም። እስራኤል እሱን ከሰቀለች በኋላ ምንድን ነው የገጠማት? ከባድ ጨለማ ነው የወደቀባት። ታስታውሳላችኋል? የመስቀሉ ቀን ታላቅ ጨለማ ምድር ላይ ወደቀ። ያ ታላቅ ጨለማ ለእስራኤል ታላቅ የጨለማ ጊዜ እንደመጣባት ማሳያ ነው። የእግዚአብሔርን ልጅ መስቀል ላይ እንጠልጥላል ይስተቀልራ ከገባች በኋላ ታላቅ ጨለማ ከስድስት ከ ዘጠኝ ሰዓት ሆነ። ያ ታላቅ ጨለማ በሮማውያን የደረሰባቸው ታላቅ የመከራ ጊዜ የወለዱ ለምን ወለድን እስኪሉ ያጠቡ ያልወለዱ መካኖች ብፅዋናቸው እስኪሉ ድረስ ያለቀሱበት ጊዜ ኢየሩሳሌም በሳት የደረችበት ጊዜ የወደመችበትን ጊዜ የሚያሳየ የብዙዎች ደስታ የሆነውን ክርስቶስን ሆሳናን መስቀል ላይ ስለሰቀሉ እና በእርግጥና የብዙዎች ደስታ ስትሆኑ ማይወዷችሁ አሉ፣ ደስ ማይላቸው አሉ፣ ማይቀበሉን አሉ፣ አንገታችን በቆረብ መቁረጥ የሚፈልጉ አሉ። ነገር ግን የብዙዎች ደስታ መንገድ እጅግ የተሻለ ነው። ዮሐንስ ለብዙዎች ደስታ የነበረ ሕፃን ነበር። የሰማኑ በልቦናችን ጻፍልን። እግዚአብሔር ቸርነት የእናታችን የእመቤታችን ጸሎት በረከት የመላት ጥበቃ አብሮን ይሁን። የቅዱስ ዮሐንስ በረከቱ ረዴቱ አብሮን ይሁን። ኮሜንት አድርጋችሁ ውጡ። ኮሜንት ስለምታደረጉት ዩቲዩብ በጣም ከፊት እያስቀመጣቸው ነው ቪዲዮቹን፣ ደስ ይለኛል። ላይክ አድርጉ። እጣ ያልኳችሁም በኢትዮጵያ አንዳንድ ሺህ ብር የሚሸጠውን እጣ ከታች አስቀምጨላችኋለሁኝ። ያው እኔ ይህን ያርገዛሉ የሚል መለስ ትልኩልኝ የቤተክርስቲያኒቱን የአካውንት ቁጥርና እናንተ የምገዙት ልክ ደግሞ ሎተሪ ቁጥሩ ልክላችኋለሁ። እግዚአብሔር ዘራችሁ እናንተን ይባርክ። ቀሲስ አሸናፊ ቅርባረሚኝ ሰላም። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እግዚአብሔር አምላካችን ይህን ጊዜ ስለሰጠህ እናመሰግናለን። ተወደድከው ባረከው ጌታችን ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር ስም ብሩክ ምስጉን ምስጎን ይሁን። እግዚአብሔር የሚወዳችሁ በጌታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ እግዚአብሔር ምሕረት ብዙ ጸጋ የሰጣችሁ